የሆንሹን ነገር ይኝ ሰርበል አትርካኝ ገጭ እንዳነካኝ እኔም የማውቀው ነገር የለም። ምታውቂው ነገር ካለ ንገሪኝ። አንተ ወደ ሌላ ሴት እንድትሄድ እኔ ምን አረግኩህ? ማን ነው እንደዚህ ያለሽ? ማን ያለሽ? በአይኔ አትንካ ሚያ ያለው እንዴት ነው? በአይኔ በአይኔ ማለት በአይኔ ያየሁት። በአይኔ ይሄትን ያየሽ? አንተ የለችም። ኧረ እኔ የለኝም። ውሸታም ነህ ውሸታም ነህ ውሸታም ነህ። የምን ውሸት ነው እንዴ? የት አየሽኝ እንዴ? ሳታይኝ ምንድን ነው? ሰው ነግሮሽ ነው ወይስ ሰው አየሁ ብሎ ነግሮሽ ነው? ሰው አየኝ ባለማ እኔ አላምንም። ነው እንደ ምን አንተ እውነት አውራ አንተ ሌላ ሴት ይዛሃል አዳስከም አይ ያምሻል እንደ አንቺ በደንብ አድርገን ያስከው እንዴት ነው ምን አለች ምን እኔ እዚህ ነኝ ለአንዳንዱም ጉዳይ እነ እቴቴ ሲፈልጉ ወደ እዛ ወደ እነሱ ጋር የሚሄዱ ከዛ ውጭ በውሸት እነሱን ስም አትጥራ። አንተ ከዚህ የምትሄደው በየሳምንቱ በየሳምንቱ ለቅ ብለ የምትሄደው ሴቷ ጋር ነው። ለቤተሰባችን ጉዳይ ስል ነው የምሄደው። አይደለም፣ ለቤተሰባችን አይደለም የምትሄደው፣ ሴቷ ጋር ነው የምትሄደው። አይደለም፣ ውሸት ነው ውሸት ነውሸውሸም የምንኳን ኖርኩ ምኔ አምኝክለን ምን አሰርፈው ምን ሆነሽ? ምንም አላስነኩኝም። ማነው የነገረሽ? እንደዚህ ብሎሽ ማነው የነገረሽ? ማነው የነገረሽ? እንደ ጤነኛ አይደለሽም። እንደ ጤነኛ ነኝ። ታዲያ በደምብ ነው ያየሁት። እሺ፣ በእራስሽ የት አየሽኝ? የት የት መተሽ ነው ያየሁት? ታውቃለህ እ ምኑ ነው እንዴት አድርጌ ላሳይ? አሁን አላምንም ያልከውን፣ በኋላ ማመን አይቀርማ። እንደ ያ ያስከትን ስታይ እራሱ ማመን አይቀርማ ያላደረኩትን እንዴት አላደረግክም? አሁን ምን አይነት ሰው ነ ግን? ምንድነው ዛሬ? ምንድነው ምን ምን የወሰድሽው ነገር አለ እንዴ? ምን ሆነሻል? አተ እውነት ደረቅ ነው። እሺ። እንደ ዝም ብለሽ እኮ እየሰደሽ ነው፣ ምንም ባልተጨበጠ ነገር የነገረኝ ሰው አለ። ንገሪ ቃ ያትንካን ብያ ያለው ምን ሆነሻል? ግራ እያጋባሁ ከአሁን ሰዓት ጀምሮ እኔ ሚስትህ አይደለሁም። እሺ፣ ጤነኛ ከአሁን ሰዓት ጀምሮ አሬ ማንነትህን እያወቅኩ እኮ ነው ያኖርኩት። ታዲያ ምንድን ምን ያደረኩሽ ነገር አለ? እኔ ከአንቺ ውጪ ምን ያደረኩት ነገር አለ? ትቼህ እ አልሄድኩም እ ሁሉም ሰው እኮ ዘር በይ፣ እኔ የት ሄድኩ? እንዴት ወዲህ ሄድክ እኮ የትም አልሄድኩም። በቃ ለቤተሰብ ጉዳይ ነው የምንቀሳቀስ የት ነው? እሺ፣ ያየው እዚህ ቦታ ያየው እዚህ እዚህ እዚህ አካባቢ፣ ወይ ከሌ ነገረኝ ነገርኝ ብለሽ እስኪ በተጨባጭ ነገር። እኔ ምን ጊዜ ያለኝና ነው ደግሞ እንደገና ሌላ ሴት ጋር የምሄደው? ምን ጎደለብኝ? እኔ ካንቺ የጎደለብኝ ነገር እኮ የለም። እኔ አጎደልሽ ብኝ ብያለሁ እንዴ? እሱንማ በተግባር ነው ያሳየኝ፣ እንዲያው በንግግር ሳይሆን በተግባር አላደረኩም። በተግባር ሄዳሃል። ተመሳስሎብሽ እንዳይሆን ያየ። ታዲያ ምን ልበል እንዴ? ግራ አጋባሽኝ እኮ ያላረቁትን ምን? እንዴ! ከመቼ ጀምሮ ነው እኔ እንደዚህ የማረገው? ታውቂኛለሽ። ከዛሬ አዲስ ልኝ እንዴ? በቃ ዝም በል። እንዴት በአንድ ቀን በአንድ ጀምበር ነገር ነው? ነገር ነገር አረ፣ የለኝም ማለት ምንድን ነው? ቀናት ነው እንዴ? ዝም ብለሽ ከመሬት ተነስተሽ፣ ገና ቀናስ ይሉታል። ደሙ ነው ይሄ ነው። አረ አንቺ ልጅ ተይ በእግዚአብሔር፣ እንደው ምን ነው ምን ነው? ምን አስነክቷት ነው? ዛሬ የመጣ ሰው ነበር ወይ እዚህ ቤት? የመጣ ሰው? አዎ፣ የመጣ ሰው ነበረ። እና ታዲያ እኔ ሳላቅ እዚህ ቤት እኔ ማላውቀው ሰው ነው የሚመጣው? አንተና ሚስትህ። አዎ ነበረ ማን ነው ደግሞ? ደሞ፣ እኔና ሚስቴ የሚከታተሉ ማን ነው እኔን ሊከታተል የሚችል? ያምሻል። እንዲህ አንቺ፣ አረ እማ፣ እንዴት ያመኛል። እና ታዲያ ጤነኛ ኮሽ እንደዚህ ትይኛለሽ እንዴ? አሁን ግን አሞኛል። በሰላም አብረን እየኖርን ያለን ሰዎች እንደዚህ ትይኛለሽ። አሞኛል። አረ በእናትሽ ተረጋጊ መጀመሪያ። አረጋቢ፣ እስቲ ለመረጋጋት ሞክሪ እስቲ። አንድ ባንድ ንገሪኝ እሺ። ቆይ ምንድን ነው የተፈጠረው? ንገሪኝ እስቲ ምን ምን ዝም ብሎ ብድግ ብሎ ከመሬት ተነስቶ ይሄዳል ይባላል አይደል? ወይኔ ምንድነው የነካሽ ነገር? ቆይ ምንድነው ሰው ወሬ አወራብኝ ወይ? ዝም ብሎ ያላየውን ያልተጨበጠ ያለውን ያየውን ነው ያውራው። አንተ ምን አይነት ደረቅ ነህ? እንዴት እንደዚህ ታደርጋለህ? አረ ምንም አላረግኩም በእናትሽ። እኔ ምን አሳጣሁ? እኔ ምን አልኩኝ? እኔ እኮ ምንም አላሳጣሽ የእኔ ፍቅር። ያችንስ ማን ነው የምትላት? አረ ማንም ማንም የለኝም

ታቂያለሽ እዛ እኔ መስሎኝ ነበር፣ አንተ እንዳወራሁ መስሎኝ ነበር። ታዲያ ስለ እሱ ነው፣ እሱ ማድረግ የምችላቸው ነው አይደለም ነው፣ ስለ ቤተሰብ ነው፣ እኛ ስለምንገናኘው አይደለም ነው እንጂ ቤተሰብ ካለ ምን ያጣጫቸው የምትሄድበት። እኔ አሁን አየውኝ አሁን አወቅኩ። የት ነው ያየሽ? እንደዛ መስሎኝ ነበር በፊት። የት ነው ያየሽ? በቃ እዚህ ማሳ ነኝ፣ ከዛ ጫካ ነኝ። ከነዛ እነሱን ሁሉ ካየው በኋላ ደግሞ እነሱ ጋር ጉዳይ ሲኖረን እንደምታቁ ነው፣ ደውለው ጠርተውኝ ነው እጅ ከእነሱ ጋር አውርቼ ተመካክሬ ነው መጣሁ። የቤተሰብ ደግሞ እነሱ ይደውሉ እሷ ትደውል። እኔ ምን ስልክ ቁጥርን ከፋፍቻ ላይው? እንዴ አይወለው እዛ ደረጃ ሁሉ ምን አደረሰሽ? እዛ ደረጃ ምን አደረሰሽ? እንዴ በእውነት እኔ በጣም ግራ አጋባሽ አሁን። የሰማሽው ነገር አለ? ቆይ በእናያልሽ እንደው ዝም ብለሽ በአንድ ጀምበር ብድግ ብለሽ በዛሬ ሁለት እንደው ስንት ጊዜ እያብራ ነው ያለው ነገር ሄዳት ወደ አንተ ነው ደም ትሄድበት እንጂ ወዴት ምን ያልንቀሳቀስ ወዴት ነው ወዴት ነው ሷ ጋር ተጠቅልለ ማ ማነች? ሷ አንዴ እኔ ማላቀት አሳያለሁ። እሺ ዲ ማን እንደሆነች በደንብ ነው ማሳየኝ። አረ ተረጋጊ ዛሬ ልካረልሽ ዲ የት ሄደሽ ነበር? ውስጥም በደንብ ነው የምታቀው የት ወጥተሽ ነበር ዛሬ? ነጭ አታውቅም ብለህ ነው አይደል? መውጫ የላትም እሷ እዚህ ናት፣ አትወጣም፣ የትም አትሄድም። ስለዚህ አታውቅም ብለህ ነው እንደዚህ። በፈጣሪ በፈጣሪ ነገር ሴት ጋር ከምትል ነው ምንም ነገር የለም። ጥሩ ነበር ግን አይደለም። ምን እነሱ ናቸው፣ ሌላ ቦታ ነው አሉሽ እነሱ እንትን ውስጥ እያወቀ ራሱ ትክዳለህ እንዴ? እፍ ኧረ በስመ አብ! ምን አይነት ምን አይነት ቀን ነው ዛሬ? ማን ነው መጣውሽ? ማን ነው መጥቶ የነበረው? ማንስ ቢመጣ እውነቱን ስላወቅኩ ነው። እና ያንን እውነት ለእኔ የሚንገረኛ አንቺ ቆይ፣ ከኔ የሚበልጥ ሰው አለ? አዎ ከኔ በላይ ከታምሙ ሰው አዎ ከእኔ በላይ አዎ። አሁን ካወቅኩ በኋላ አዎ። እኔ እኮ ነኝ ታማኝ ማለት ስንት አመት ካንቺ ጋር በታማኝነት ይኖር ኮ አንተ ታማኝ አይደለህም እንዴ? መስለኸኝ ነበር አይደለህም። ብድግ ብለሽ እንደዚሁ ከእኔም ይበልጣል። እኔ ከኔ በላይ አንቺ ታማኝ ሆኖ ስለ እኔ የሚናገር ሰው አለ? አዎ። አሁን ታማኝን ሰው ነው የነገረኝ። ከእኔ በላይ ከአንተ በላይ ነው። አንቺ ከድሮም እንደዚህ እያሰብሽ ነበር። ከድሮ የምታስብ ነገር ነው እንዴት በአንድ ጊዜ ታምን ያለች? እንዴት በአንድ ጊዜ አምናለሁ። ሁለታችሁም እንዴ ቀርጾቹን ሁለታችሁንም ተቀርጻችኋል? ያለ እኔ እኮ ግራ ገባኝ። ማን ቆይ ከእኔ ጋር እና ለምን እየተቀረጸው እና እኔ በጣም ግራ እያጋባሽ ነው። እኔ ስለ ቤቱ ይጨነቃለሁ፣ አንቺ ሌላ ነገር ነው የምታስብ። ስለ ሌላ ነገር ታዲያ ስለ ቤት፣ ስለ እኔና እንጂ አይደል? ስለ እኔና እንጂ ስለ ታዲያ

ምን አድርጌ እኔ ከበፊት እኮ የተለየ ነገር ምንም ያረኩት ነገር ደስ ማለት የታወቀ በፊት እና አሁን የታወቀ አይደል እንዴ? እንግዲህ እውነትህን እኔ አየሁኝ እንጂ አሁን አየሁኝ። ምንም ነገር ነገር ችግር ነገር እንዴት እንደማስወጣውን እኔ የማውቀው። ተረጋጋኝ ለማንኛውም አረፍበኝ እና ዝም ብለሽ ከመሬት ተነስተሽ ታምጪብኛለሽ። እኔ የምጠብቀኝ እስከመቼ መቼ እንደሆነ ልንገርህ፣ እርግጠኛ ሁኝ የምነግርህ፣ ይሄ አቡሽ የሚባለው ልጅ የእሱን ውርስ ወደ አንተ እስከ ለማዞር ከፈለግከደው እንጂ እምትለው እሱንም እሷን ለማጠቃለል ስለምትፈልግ ነው። እስከዛ ድረስ ነው እኔን እዚች ያስቀመከኝ። እርግጠኛ ነኝ፣ ከዚህ የማባረር ራሷ እንትን አስበሃል ማለት ነው እያልሽ ነው ኧረ በእናትሽ አንቺ አስበሀል እኔ እንደዚያ አይነት ሰው አይነት እድሜ ልክ ነው እድሜ ልክ ባህሪ ተቀየረ ባህሪ ተቀይሯል አሁን አንቺ ነሽ ባህሪ የተቀየረው እ ጭራሽ ስለ ድናቡች ታነሻለሽ ምን የቤተሰብ ጉዳይ ነው የምታውቂው ነገር ምን አዲስ ነገር አለ እንደው እኔ ከጎን የሆነች ብዙ ነገር ስለ ስለ ጭራሽ ሌላ ጥርጣሬ ውስጥ ትገቢያለሽ። ከጎን ሆኝማ አንተ ብሄድክ ሰዓት ነው እዚህ ያለውን ነገር እየጠበቅኩ ያለውን ነገር እያስተካከልኩ ነው። ከተማ ነው እዚህች ጋር እኔ ጋር ሄደህ ትመጣለህ። እዛ ደግሞ በምትሄድበት ሰዓት ይኸው በቃ ከሴት ጋር ፣ ኧረ አይደለም እባክሽ አሉባልታ አይደለም። አሉባልታ ትክክለኛ ነገር ነው የሰማሁት፣ ያየሁትም ትክክለኛ ነገር ነው። እኔ አሁን ነገ ከነገ ወዲያ በፍርድ ቤት ያስጨርሷለሁ። አያሳስብም። ያየሁትን የተቀረጸውን ነው ይዤ ልመሄደው። ምን ተፈጥሮ ነው? ቆይ እስኪ አብራሪልኝ። እስኪ ቀስ ብለሽ ንገሪኝ። ቦታ እንጂ ገና እንጂ በኔና ላንቺ ለወደፊት ህይወታችን ነው። እና ታዲያ እዚህ ጫካ ውስጥ ታዲያ ለማን ነው? በኔና ላንቺ አለ እዚህ ጫካ ላይ ታዲያ እዚህ የሚለፈው ለማን ነው? ታዲያ ሌላ ሰው አለኝ፣ ሌላ ሰው አለኝ። ቁጭ በይ

ሚስት ጋር ተመሳጠረ ነው። አሁን አንተ ብቻ አይደለም ቤተሰብ፣ አንተም ቤተሰብ አለ። እኛ ብቻ አይደለም ቤተሰብ ያለን፣ አንተም ቤተሰብ አለ። አንተም የምትሳሳላት ሚስት አለች። ሁለታችሁም ገብተዋል፣ ስለምን እንደማወራ አስረፍልኝ። ድረስ ገባ እንደሚገርም የባሰ ነገር ነው የምጠብቀው፣ የባሰ ነገር ማለት ነው ምን የባሰ ነገር አለ ከዚህ በላይ አሁን ትንሽ ስላንዳው ውሽማ ብቻ ነው የነገርኳት የምን ውሽማ ነው አንተ ሰውዬ ለምን ጤና አይኖርህም ነው ነው አቡሽን ብቻ። ስለ አቡሽ አልጨረስን ነው እንዴ? አቡሽን ብቻ ነው የምንፈልገው? የት ነው ያገኘሻቸው? ምን አገባህ? እሱ እኮ ዝም በል፣ ሂድ። በቤቴ ገብተህ ደግሞ ትናገረኛለህ እንዴ? ይሄ የእኔ ጉዳይ በቃ። ስለ አቡሽን መጠየቅ ትችላለህ። አለመጠፍጠፍ ምን ይሰሪ ነው ከእነሱ ጋር የተባበሩት ሰዎች ምን ሌላም ሌላም ብዙ ያልነገርካት ሚስጥሮች እንዳሉ አውቃለሁ። እዛ ረግፍላለሁ እዚህ አሁን አቡሽን ከዛ ሰላማዊ ህይወት እንድትመሰረት ያደርጋል። ከሽምግልናም ተይዞ ንብረት ይገባኛል የምትለው እንድታገኝ ያደርጋል። ከዛ ውጭ ግን ማለት ነው በእያንዳንዱ ቀነ እንዲህ እንድትበሳጭ፣ እንድትናደድ፣ እንድታለቅስ ነው የማደርግ ምን ገባሽ? ዝም በይ። አንቺ ደግሞ ከገደልኩ በኋላ ትያለሽ ን ገዳዬ ላይ ላይ አምጥተሽ ምን ልትሰሪ ነው? ከእነሱ ጋር እኔ ነው በሞትክ ጉልበትን ሴት ላይ ነው የምታሳየው። እዚህ ጋር እያወራን ነው፣ ባለቤቴ ነች፣ ልከብራት ነው የሚገባል። ወ አንቺ እኔ ላይ ጠላት ጠላት ገዝተሽ ይህ ሁሉ እኔ የደከምኩበትን ነገር ለማፍረስ እንትን ተንኮሌ ደግሞ አፈለኝ ብለሽ ታወሪያለሽ። እኔ እኮ ነኝ እዚህ እስቲ ምንድን ነው ቻልኩ። አንቺ ልጅ አፍሽን አትክፈቺ። ፈጠን ፈጠን ትያለሽ እንኳን ስትሄድ እኮ ባ እኛ በቃ ለእኛ የዛን ቀን ነው የሚመቸል ከቤተሰቦች እረፍት ቀናቸው ስለሆነ፣ ቅዳሜም ታርፋለህ። ቅዳሜ እና እሑድ ነው እረፍት። እኛ እዚህ ሰንበት ስለሆነ ሁሌ እሑድ እሑድ ነው እዛ ምን ይሁኸውልህ አሁን እኛ የምንፈለገው እዚህ የአንተን ትዳር መበጥበጥ ምናምን አይደል፣ ነው እንጂ ይኸው እየበጠበጥክ እኮ ነው። እሱንማ ገና ከዚህ በላይ ገና የህይወት እስር ገብቼ እበጠብጠዋለሁ እያልኩ ነው። እንኳን ትዳር ነው አይደለም፣ አቡሽን እስካላገኘሁት ድረስ ገና የባሰ ነገር ነው ማድረግ። ምንም አያገባህም ዝም ብለህ አልኩት። ምን አገባህ በቤቴ ምን አረ፣ በእናትህ ዝም በለ አንተ። ዝም ብለህ ነገር አትጎልጉል። ከየትም ከየትም እንኳን ለጭቃ እንኳን ለምርጉ እንኳን የኪያ እናት ገንዘብ ልካል ጭቃ እንኳን ጭድ እንኳን አልገዛም። ቤቱ ሲሰራ ታውቃለህ። ዝም ጭድ አይደለም ጭቃ ለሚያቦከው ለአብኪው እንኳን ገንዘብ አልከፈልክም። እንደዚህ ሁሉ ላደረጉ ሰዎች ነው አንተ ተገላቢጦሹን ምላሽ ይሰጥ ያለው። እባክህ ዝም በል! አንቺ ነሽ ለዚህ ሁሉ ነገር። ምንም ያደረገች ነገር የለም። ዝም በል አንተ ለዚህ መሳሰል ነው እንዴ? ወይኔ፣ ምንድነው? እኔ ነው ማወራው ያደረከው ከኔ ጋር እንዳለ ብቻ ቤት ነው ፈልጉት። በቃ ፈልከው በቃ። ምን ታስባለህ? በቃ የት እንዳለ ብትነግረን ነው የሚሻለው። እዚሁ ፈልጉት በቃ። አለበለዚያ ግን እኔ እናንተ ለብቻችን ውጭት ና በደንብ አድርገን እናወራለን። በደንብ እናድርጋ። እዚህ ውስጥ አለ፣ አሁን አቡሽ አለ። ይኸው፣ ይኸው። ጎረቤቶቼ ባይሰሙ ነው የሚሻሉ። ምን ከዚህ በላይ ምን አለ፣ ተነጣጥሎ ያለ ቤት እንደሆነ ቃሉ። አይ ነው ግን፣ የፈለገን ቢሆን የኔ እናንተን ጨዋታ እየሰሙ እንዲታዘቡ አንፈልግም። ምን በቃ ምን የሚመጣ ለዛሬ፣ ልጄ እያልክ ስታሳድግ የነበረውን አንድ እንኳን የጎረቤት ሰው የሚያውቅ የለም አይደል፣ ልጅ ነው የሚመስላቸው። ስለዚህ አሁን አንተ እሱን እንዳገትከው እንኳን ቢነገር እንኳን እሸጠዋለሁ ምናምን ያልከውን የ26 ሚሊዮን ብር ምናምን ተገምቶልኛል ያልከውን ንብረት ይቅርና ማለት ነው እንድትኖር አያደርጉም እያልኩ ነው። እኮ በቃ አሁን ምንድነው? ከኛ ጋር አሁን እንድትኖር አይፈል እንድትኖር እንኳን አያደርጉም። ስለዚህ ምንድነው አሁን አንተ ለምንድነው ማለት ነው? አቡሽን ስጠኝ እተውሃለሁ። በቃ ሌላ ጊዜ እናወራበታለን። እሱ ሌላ ዛሬ ነገር የለም

ምንም የምናገረው ነገር የለም። ያው ነገረቻቸው። አረ ለምንድን ነው ማለት ነው? ይኸውልህ ልትሰማኝ፣ ያለ አቡሽን ፈልጓለሁ ፈልጓለሁ፣ በቃ አለቅ፣ በቃ እሱን እኮ ከእኔ ጋር የሚጨርሰው ጉዳይ ነው አይደለ? እዚህ ቤት አይደለም ያለው፣ ባለቤት ጋ፣ ባለቤት ጋ። ምንም ጉዳይ ነው፣ ምንድን ነው? ገና ሌላ ብዙም አታውቂው ነገር አለ። ምንድን ነው? እንትን ነው እንትን ናቸው